እያመመንም እየከፋንም ነገሮችን ዋጥ ማድረግ መልመድ መቻል አለብን። ቤተሰብ ስለ ሀይሚና ብሩኬ በርከት ያሉ ነገሮችን ይጅላችሁ መጥቻለሁ። ስለ ብሩኬና ሶሲ ናይት ክለብ ላይ ስለወጣው መረጃ እንደዚሁም ስለ ሀይሚና ስለ ኬዲም ጭምር ይጅላችሁ መጥቻለሁ። ላይክና ሼር በማድረግ ሙሉን ለማየት ሞክሩ። በመጀመሪያ ሀይሚዬ ፊቷን ክፍት ብሏ ዛሬ በቲቶክ ላይ መታለ። በሄለን ዘፈን ላይ ካወቃችሁትኝ ዩደደይ ወይይጥ ላይ በምን አቃለሁ በሚለው ዘፈኗ ለሆነል ሳይሆን ለእሱ እንዲህ ማበዴ ሌላ የሚያስጠላይ በጤና ነው እንዴ? በሚለው ዘፈን እየቀወጠችው መታለ። እንደዚሁም ስቶሪ ላይም ደግሞ ህይወት ይቀጥላል የሚል ጽሁፍ አስቀምጣለች ማለት ነው። እውነት ለመናገር ያው ልብሷ ልደት ፕሮግራም ላይ የለበሰችው ልብስ ነው፣ የትናንትናው ነው። ነገር ግን ዘፈኑ እንዳዲስ ነው የተዘፈነው። ለብርኬ ነው ብዬ ተስፋ አደርጋለሁ። ፊቴን እንዴት ነው አሳብጬ ነው ወይንስ አቅልቼ ወደ ቤት መልሳለው ጭምር ነው ዘፈኑን ገብታችሁ መስማት ትችላላችሁ። ዘፈኑ ለብሩኬ ይመስለኛል። ብሩኬ ህን ዘፈን ተጋበዝላት። ለሀይሜ እይ ምንድነው ጥርጣሬ ውስጥ ናት። ትውደደኝ ወይ ትጥላኝ በምን አቃለሁ የሚለው ነገር ነው። ሲቀጥል ደግሞ ያው ታውቃላችሁ ናይት ክለብ ላይ ብሩኬና ሶሲ የወጣ ቪዲዮ ፎቶ አለ። ስለሱ በደንብ እነግራችኋለሁ። ኮሜንት ላይ ሀይሚጋር ግብት ስል ዛሬ ቤተሰቦቼ ፖስ ገብቶ ምን አለ መሰላችሁ? ሀይሚዬ ብሎ ፊት ኢሞጂ፣ ልብ ቅርጽ ያለው ኢሞጂ አስቀምጧል። ፖስ ማለት ይሄን ሰሞን ከሀይሚ ጋር የምታቀናብሩት ልጅ ነው። ቤተሰብ ኪድ ነው፣ ኪዳማ ነው ይል ይባላል። ነገር ግን ፖስ ነው የቲክቶክ ስሙና ሀይሚዬ ብሎ ደስ ብሎት በፈገግታ ገብቷል። ሪፖስት አድርጎታል። ግን ቀጣይ ደግሞ ሪፖስቱን አንስቶታል። ለምን እንደው አላውቅም። ዝቅ ስንል ማንን እናገኛለን? ዳኒን ሀፒ በርዝዴይ ቆንጆ ብሎ የሚስም ኢሞጅ አስቀምጧል። ሀይሚዬም የሆነ ደስ የሚል ኢሞጅ ታቀላችሁ፣ ራስ ላይም ከጎን ከጎንና ከጎን ልብ ቅርጽ ያለበት የሆነ ደስተኛ የሆነ ኢሞጅ ከዛ አመሰግናለሁ የሚል ቴንኪዩ ብለዋለች ማለት ነው። ዳኒና ፖስ ማለት ጓደኛሞች ናቸው። እኔ እንዴት ባቱት ይሄ ልጅ አመታቱ ከሃይሚ ጋር እንዳቀናበራችሁ ታላቅም አቃለውኝ። በእርግጥ ሃይሚ የም ፎቶዎችን ላይክ ታረጋለች፣ እሱም እየመጣ ላይክ ያረጋታል፣ ላይክ ይደራረጋሉ። ግን ደግሞ የዳኒ የቅርብ ጓደኛው ነው፣ ከዳኒ ጋር ነው የሚሰራው። ምን አስባችሁ ነው ከሃይሚ ጋር እያመጣችሁ ፖስ የሚለው ጋር ግብት ስል ደሞታችን ላይ ጭራሽ ኤችና ኬ ቀለበት አስቀምጣችኋል እንዴ እኔ ምለው ወዴት ይሄዳችሁ ነው የሰው ልጅ ባንዴ ነው እንዲ ገና ሳይተዋወቅ ቀለበት የሚያስረው ተው እንጂ ተረጋጎ ማለት ህይወት ቀልድ አደለችም እንደዚህ ሲምፕል የሆነ ነገር ስታመጡ እንዴት ነው ቶሎ ከለር እንደሚቀያየር የሆነች አውሬ ያለች አላቅም ስሟን ቶሎ ነው ከለሯን የምቀያየሩ ያሳያችኋትን ከለር ሁሉ ትቀያይራለች ና እናንተን በአቋማችሁ ለመጽናት ሞክሩ ሀይሚን የምትወዷት ከሆነ ወንድ መቀያየር ወይንም ሴት መቀያየር ልብስ አይደለም። ገባችሁ? ቢጃማና ውጭ ላይ ስንወጣ ልብስ ነው የምንቀያይረው በቀር ማለት ነው። ስለዚህ ብሩኬና ሀይሚ በዚህ ደረጃ መዳረሳቸው እኔ በጣም አስከፍቶኛል። የምሬ ነው። መጀመሪያም ነግሬያችኋለሁ። ነገሯን ዋጥ ለማድረግ ቢከፋችሁም የሆነ ብትናደዱም ክፉ ነገር ያለመናገር ሞክሩ። ነገሮችን ዋጥ አድርጉ። ለማለት ያሰብኩት ለዛ ነው። እና እንግዲህ ያው ሶሲና ብሩኬ ናይት ክለብ ላይ የሆነ ቪዲዮ ወጥቷል። ፎቶ እየተዘዋወረ ነው። እንግዲህ ያው እንደምታውቁት ሶሲ ቀዋጭ ነገር ናት። ትናንትናም እያለ ነበረ። ብሩኬ ሶሲን ባለባብሷት፣ ገምቷት ምርጥ ሴት ናት፣ ምርጥ ሰው ነው፣ ሴት ናት እያለ ነበር እየመሰከረላትኝ ያመጣትም ትናንትና ከሱ ጋር ያለችዋ ልጅ ማለት ነው። የዳኒም የሶሲም ቤስት ፍሬንድ ና ጓደኛ ናት። በተለይ ደግሞ ከዳኒ ጋር ጠበቅ ያለ ነገር አላትኝ ገባችሁ አደለ። ዳኒም ሶሪ ብሩኬም ሀይሚም ከነ ዳኒ ፋሚሊ አልወጣ ብለውናል። እናንተ ደግሞ ጭራሽ ሀይሚን አመታችሁ ከቦስ ጋር ወይንም ከኪድ ጋር እያጣመራችሁ ነው። ና ከውስጣቸው እነዚህ ልጆች መውጣት አለባቸው። ዳኒን እነ ሶሲን አመተው ስራ ከጀመሩ በኋላ ሀይሚና ብሩኬን የምር አተናቸዋል። ቤተሰብ የድሮ ስነ ምግባራቸው ለሰው ልጅ ያላቸው ክብር ምን ነበር? እነሱን ስቧችሁ እናንተ ስታዋቸው የነበረው እንደኔ ከሆነ ያላቸው ስነ ምግባር ለሰው ያላቸው ክብር በጉጉ ስንጠብቃቸው የምር የሆነ ደስ የሚል ነገር ነበረ ግን በዚህ አንድ ወር ውስጥ የማናቀው ታሪክ እየተፈጠረ ነው። አስባችኋል። ብሩኪ ከሰው ሲ ጋር እየተላላጠ ከሴት ጋር እየተሳሳመ ናይት ክለብ ገባ እያላችሁ ብዙዎቻችሁ እየሰደባችሁ ነው። በመጀመሪያ ከስድብ ተቆጠቡ። ናይት ክለብ ማለት ያው ጭፈራ ቤት ነው እና ቃለን፣ መጠጥ፣ ጭፈራው ዘና የሚባልበት ቦታ ነው። ከዛ ደግሞ እየለመዳችሁ ስትመጡ ማንነታችሁን፣ ስብእናችሁን፣ ሃይማኖታችሁን ብዙ ነገር ነው የምታጡበት። ለምን የሰው ልጅ አዋሉን ስለሚመስል እያደረ የዋለ ሲሄድ ስለሚመሳሰል ያንን ሕይወት ስለሚለምደው ቴስ ኖርማል ሲምፕል ብሎ ስለሚያስብ ሃይማኖቱንም ማንነቱንም ብዙ ነገሮችን ያሰጣል። ግን ደግሞ ብሩኪ አንድ ቀን ተገኘ ብላችሁ እንደዚህ መሳደብ የለባችሁም። ገባችሁ? የሰው ልጅ አዋሉን ቢመስልም ነገሮች እየዋለ እያደሩ ወደዛ ቢሳብም ግን ሆኖ መገኘት ነው በጣም የሚያሳፍረው። በጣም ከምታስቡት በላይ ተግባሩን የፈጸመው ሰው ነው የሚያሳፍረው። ገባችሁ አይደለም? በእርግጥ ከካሜራ ጀርባ እኛ በቪዲዮ 20 ደቂቃ 25 ደቂቃ ነው የምናውቃቸው። ከዛ ጀርባ ምን ይሁን ምን ይፈጠር አይ ዶንት ኖ፣ የምናቀው ነገር የለም። እኛ የምናቀው የሚያሳዩንን የሚያመጡልንን ነገር በማየት ነው። እነዚህ ልጆች እየለከናቸውም የምንረዳቸውም ግን በዚህ አንድ ወር ውስጥ እኔ ሀይሚ የምታረገው ነገር ብሩክም የሚያረገው ነገር እኔ ከነሱ አልጠብቅም። ግን ደግሞ ይሄ ማለት ስለምንወዳቸው በእነሱ ህይወት ላይ ገብተን እኛ እንወስናለን ማለት አይችሉም። ሁላችሁም ማለት ነው ብሩኬ እንዲመለስ ልትመክሩ ትችላላችሁ፣ ሃይሜም እንድትመለስ ልትመክሯት ትችላላችሁ። በህይወታቸው ገብተን እኛ ካልወሰንን፣ እኛ ካልፈረድን፣ እኛ ካሉበት ካልመለስናቸው ማለት አችሉም። እነሱ ህፃን አይደሉም፣ የሚያደርጉትን ነገር ያውቃሉ። ግን ደግሞ ናይት ክለብ መሄዳቸውን እኔ አልወደውም። ለምን ካላችሁ፣ ከዚህ በፊት ዩቱብ ላይ በጣም ብዙ የምናውቃቸው ሰዎች ሕይወታቸውን አበለሻሽተውታል። ለሰው ድሮ ትትናቸው ደስ የሚል ስም ብጠራ ደስ ይለኛል ሚኪን መጥቀስ እችላለሁ፣ ባጭሩ ማለት ነው። እሱ ከዚህ በፊት ትናው ለሰው ያለው ክብር ምናምን ደስ ይል ነበር። ግን የሆነ ጊዜ ላይ ናይት ክለብ ጀመረ። ብዙ ነገሮችን ሃይማኖት መቀየር፣ ሰው መስደብ፣ የሆነ በጣም የሚያስጠላ ተግባር ውስጥ ገባ። ከዛ በኋላ ግን ሰውም እንዲጠላው ሆነ። ስለዚህ ሀይሚና ብሩኬን እኔ የምመክራችሁ ከዚህ ተግባራችሁ እንድትመለሱ። ያ የሚወዳችሁ በጉጉት የሚጠብቃችሁ የሚሳሳላችሁ እንደ ራሱ የሚያችሁ ሰው እንዳይቀይርባችሁ ማለት የሰው ልብ ይወዳልም ይጠላልም። ገባችሁ አደለ? እንደዛ እንዳይሆንባችሁ እንደዛ አይነት ቦታዎች ላይ ባትሉ። መዝናናት እኮ ትችላላችኋል፣ አይደል? ያው ባህላዊ ነገሮችም አሉ እዚያ ቦታ ላይ አንደኛ ትምህርት ትወስዱበታላችሁ፣ ሁለተኛ ዘና ብላችሁ ትወጣላችሁ። ናይት ክለብም ግን ያው ወጣቶች የሚያብዱ በትኝ የሚያጠፉበትኛል አይደል፣ የሚያብዱበት ስላችሁ የሚጨፍሩበት የሚያረጉትን የማያውቁበት ነው የናይት ክለብ ማለትና፣ ራሳችሁን ጠብቁ። ሜቢ እኔ ያሰብኩት ቤተሰብ ያው ሀይሚ አልታየችም፣ ግን የሀይሚ ልደት እያከበሩላት ነው እዛ ቦታ ላይ ብዬ የማስበው ያው ዘና እንድትል ፈታ እንድትል ያንን ነገር ያደረጉ ነው የሚመስለኝ። ለምን የሀይሚ ልደት ሰዓት ነው ይሄ ነገር የተፈጠረው? ብሩኬ የሚሄደው ሶሲ ከዚ በፊት እየለመደችው ነው ልማዷ፣ ነው እነ ዳኒ እነ ሶሲ ምናምን ይሄ ያው ህይወታቸው ነው። ገባቸው አደለ? ብሩኬ ግን ለመጀመሪያ ጊዜያ ነው ያ ነገር የታየው። እና ሜቢ ሀይሚዬም ቪዲዮ ስላልወጣ ይሆናል እንጂ ልደቷን ዘና ፈታ እንድትል ያደረጉት ነገር ይመስለኛል። እኔ እንደዛ ብዬ ነው የማስበው። ያው በውስጥ እነሱ ፈታ እያሉ ነው ብዬ ነው የማስበው እኔ ውስጥ። ገና ያው ስራው ይቀጥላል። ቦስም ወደ ሀይሚ ጠጋ ጠጋ እያለ ነው፣ ኦዲየንስም እያቀናበረው ነው እንደ ጉድ። ተጣመሩ፣ ተጋቡ፣ ውለዱ፣ ክበዱ እያላችሁ እየመረቃችሁ ሁላ ነው። እኔ በጣም ነው የምትገርሙኝ። የምር በአንድ ጊዜ እንደዚህ መቀየር አለበት ብዬ አላስብም። ብሩክ የሚያደረገው ነገር ልክ ነው ብዬ አላስብም። ትናንትና ልጅቷን መሳሙ ትክክል አይደለም። ለምን ካላችሁ ሀይሚ ፊት የህን ሁሉ ጊዜ አሳልፎ ሀይሚን ለማብሸቅም ሊሆን ይችላል፣ ብቻ የሆነ ስራም ሊሆንላቸው ይችላል። ግን ያን ማድረጉ ኦዲየንስን አለማክበሩ ነው የሚታየው። ማለት ይሄ እንደ ጀግንነት የሚቆጠር አይደለም። ጀግና ተብሎ የሚጨበጨብለት ምናምን አይደለም። ወይም ዝም ብሎ ብቻ ዩቱብ ላይ የሆነ ነገር ስለተቦሰጠ ይታያል፣ ሰው ያየዋል ተብሎ ብቻ የሚሰራ ነገር አይደለም ይሄ ነገር። የምሬን ነው። ማለት ሰው ስለሚያው ብቻ ምንም ነገር ሰርተን ፖስት እናደርጋለ ስኬ ሰው ያዋል የትፊ ይቆጥራል። እንደዛ ብላችሁ እንድትሰሩ አልፈልግም። ማለት ራሳችሁን ጠብቃችሁ ኩል ሆናችሁ ልክ እንደ ድሯችሁ የሆነ ሰው የሚቀናባችሁ ሰዎች ሆናችሁ ነው እንድትመጡ ምፈልገው። ይህን ስላችሁ ለእናንተ ካለ ክብርና ፍቅር እንጂ ሌላ ነገር አይደለም። እና አሁን ያችን ሴት ይዘመተን መሳም እንደገና የተለያየ አክት ማሳየት ብሩኬ እኔ ደስ አይልም። ኦፍኮርስ ከሀይሚ ጋር ተመካክረው የሚሰሩት ስራ ነው። ሀይሚና ብሩኬ መቼም የሚለያዩ ነገር አይደለም። አይለዩም አይላዩም። ግን ደግሞ በመሃል ለስራ ብላችሁ ክብራችሁን ዝቅ የሚያደርግ ኦዲንስን የማይመጥን ስራ እንድሰሩ አልፈልግም። እስከ ዛሬ በጣም ብዙ ጉዞዎችን አይደል ከእናንተ ጋር የተጓዝነው ያሁሉ ትትና ያሁሉ ክብር ያሁሉ ስብእና የት ሄደ? የሰው ልክ የምንላችሁ የምንኮራባችሁ እኛ ዛሬ ትንሽ እየ ስህተት ስናይ እባካችሁ አስተካክሉ ስራ ከሆነ በሌላ መንገድ በደንብ መስራት ትችላላችሁ ከሌላ ሰዎች ጋር ግን እናንተ የማይመጥናችሁ ቦታ ላይ እንዳትገኙ ነው ይህን ሁሉ ነገር እያልንም እያደረግንም ያለ ነው እኔ እንደ ራሴ ማለት ነው ስለምወዳቸው ነው እንጂ ባልወዳቸው ምን አገባኝ የራሳቸው ጉዳይ ማለት ይችል ነበረ ገባችሁ አይደል ከሶሲ ጋር ገና ታየ ብላችሁ ብሩክን የምትሰድቡም ሰዎች ከተቆጠቡ የምር ተቆጠቡ ማለት ይሄ ህይወቱ ነው ህይወቱ እንዳይበላሽ ከኛ የሚጠበቀው ምክር ነው ሁሉም ነግሮናል። ያው በእኔ ህይወት ላይ ገብታችሁ መወሰን አችሉም። አንዳንድ ጊዜ ገደብ አትለፉ። ለእኔ ህይወት ማቀው እኔ ነኝ፣ ግን የምትወዱ ከሆነ ምክር ልትመክሩ ትችላላችሁ ብሎ ያው ራሱም የራሱን ሀሳብ አስተያየት ሰጥቷልና ለዛም ደግሞ ስድብ አቁሙ፣ ምክር ምከሩ በሚለው ቤተሰቦቼ በጣም ነው የምወዳችሁ። ላይክና ሸድ በማድረግ አብራችሁ ስለሆናችሁ አመሰግናለሁ ባይ